ያሰላም በጣም ደስ የሚል የኢፍጣር ፕሮግራም በአዲስ አበባ ማሻአላህ፣ በጣም ነው ደስ የሚለው። በረመዳን በመጨረሻዎቹ ቀናቶች ደስ የሚል የኢፍጣር ፕሮግራም በአዲስ አበባ ተካሂዷል። በጣም ነው ደስ የሚለው ማሻአላህ ብያለው። ሀቂቃ ብዙ ጊዜ በረመዳን በተለያዩ በአዲስ አበባ እንዲሁም በተለያዩ ክፍለ ሀገር ከተማዎች ደስ በሚል ሁኔታ በደማቁ የኢፍጣር ፕሮግራሞች ይካሄዳሉ። ዘንድሮ እኔ አላየሁም፣ ይሁን አላቅም ብዙ የኢፍጣር ፕሮግራሞችን አላየሁም ማለት ነው። ምናልባት እኔ ያልተከታተልኩም ሊሆን ይችላል፣ አላውቅም። ብዙ ጊዜ እንትን እያልኩ አይደለም፣ ሶሻል ሚዲያ ብዙም እየተከታተልኩ አይደለም። እንግዲህ ረመዳን ታውቃላችሁ፣ ቢዚ ስለሆነኝ። ብቻ አልምህም፣ ግን ብዙ አላየሁም እንደሌላ ጊዜ ማለት ነው። አምና በጣም ደስ የሚል ነበረ፣ በተለይ ክፍለ ሀገር አካባቢ በጣም ደስ የሚል ነበረ፣ ሀቂቃ ማለት ነው እና ዘንድሮ ብዙም አላየሁም። አዲስ አበባ ለመጀመሪያ ጊዜ ሳይ ነው ማለት ነው። ማለት በዚህ በዘንድሮ ረመዳን ለመጀመሪያ ጊዜ ሳይ ነው። አምና በጣም በተደጋጋሚ በተለያዩ አካባቢዎች አዲስ አበባ ራሱ ሆኖ በጣም ደስ በሚል በየመሳጅዶች ደስ የሚል የእፍጣር ፕሮግራም እየተዘጋጀ ነበረ ማለት ነው። በዚህ የእፍጣር ፕሮግራም በጣም ደስ የሚለው ነገር በቃ ሁሉም እኩል ሆኖ ይሄ የሚያጓጓው ፓርት ምንድን ነው? በቃ የሌላቸው የተራቡት ጎዳና ተዳዳሪዎች፣ ምስኪኖች ማፍጠሪያ የሌላቸው አብረው ካላቸው ያላቸውም የሌላቸውም እኩል አንድ ሰሃን ላይ ሲያፈጥሩ በጣም በጣም ሀቂቃ ደስ የሚል ነው ማለት ነው። እና ይሄ ነገር ነው ከኢፍጣር ፕሮግራሞች በጣም የሚያጓጓው የሚያስደስተው ነገር ማለት ነው። ያላቸው ለሌላቸው ያካፍላሉ። ሌላ ምንም የተለየ ነገር የለውም ማለት ነው። መፍጠሪያ የሌላቸው ሁሉም እኩል ሀብታሙም ድሃው በቃ ያለውም የሌለውም እኩል ሆኖ አብሮ ሲያፈጥር በጣም ልዩ ደስታ ነው የሚፈጥረው። እንግዲህ እኛም ሀገራችን ገብተን እንደዚሁ ለመፍጠር አብሮ ለማፍጠር ያብቃን ማለት ነው። በጣም ነበረ ደስ የሚለው ሀቂቃ። ማሻላህ ብያለሁኝ። አላህ ስብሃነሁ ወተዓላ ደግሞ ቀጣዩን ረመዳን በሰላም ያደርሰን። እንግዲህ ረመዳን እንዳመለጠን እንዳለቀ ነው። የዘንድሮ ረመዳን ደግሞ በጣም ይለያል። እኔ ወላሂ ሁልጊዜ ረመዳን ሲገባ ረመዳን ዘንድሮ ቶሎ ሄደ ይባላል። የዘንድሮ ግን እኔ በቃ ይለያል ነው ምለው። በጣም ነው የፈጠነው፣ እንዴት እንደሆነ አላውቅም። እንግዲህ ያው የመጨረሻው ዘመን ሲደርስ ረመዳን አንዱ ወር ሳምንት ይሆናል የሚለው ነገር አሁን ነው የመሰለኝ እኔ ማለት ነው። አላህ ሱብሃነ ተዓላ እንግዲህ መጨረሻችንን ያሳምርልን። ረመዳንንም ደግሞ ጾመው ነው ከተጠቀሙበት፣ ከደጋግ ባሮቹ አላ ላይ መዝግበን በድዋ እንረሳሳ ማለት ነው። ውድ ቤተሰቦች በድዋ አንረሳሳላችኋሉ። በጣም ደስ የሚል ነበር ግን ያው በጣም ፈጥኖ አለቀ ማለት ነው። እና በመቀጠልም ማለት ነው ውድ ቤተሰቦች ያው እንግዲህ የፍጣር ፕሮግራሙ በጣም ደመቅ ባለ ሁኔታ ደስ የሚል ነበር ማለት ነው። ማሻላ አዲስ አበባዎች እንግዲህ ታውቃላችሁ በጣም በጣም ልዩ ናቸው ማለት ነው። ደስ የሚል ነበር ማሻላ። በመቀጠልም ሶፊ ያው እንግዲህ ሶፊያ ምስኪኖችን የተቸገሩ ሰዎችን ሄዳ አስፈጥራለች ማለት ነው። በጣም ነው ደስ ያለኝ። ሀቂቃ አላህ ስብሃነ ተዓላ ኸይረ ጅዛዋን ይክፈላት። በጣም ነው ደስ የሚለው ሶፊያ ሰሞኑን ማሻአላህ ማሻአላህ የሚያስብል ነገሮችን እየሰራች ነው። በጣም ደስ ደስ የሚሉ ቪዲዮዎችን እየለቀቀች ነው ማለት ነው። በዚሁ ቀጥይበት ሶፊ፣ በጣም ደስ የሚል ነው። አላህ ስብሀኑ ታላ ይጨምርልሽ። በዚሁ በርቺ፣ ቀጥይበት። አላህ ስብሀኑ ታላ እንግዲህ ኸይር ይግዛሽን ይክፈልሽ ማለት ነው። እንግዲህ እህቶች ልከወኛው ብላለች። እሷ ሰበብ ሆና ሄዳ አድርሳ ነው የላኩት የመዳም ቅመሞች ደግሞ አላህ ስብሃነ ታላ ኸይረ ጀዛቸውን ይክፈላቸው። የመዳም ቅመሞች እንግዲህ በመልካም ስራ በእንደዚህ አይነት ነገር መችስ አይታሙም። የመዳም ቅመሞች የሌሉበት ከይር ስራ የለም። የሌሉበት በቃ ማንኛውም ነገር ብሎት ሀገራችን ላይ መሳጅድ ይሆን የታመሙ ሰዎች ይሆን ብቻ ሁሉም በሁሉም በቤተ እምነት የኔ ሙስሊሞቹ በሙስሊሙ ክርስቲያኖቹ በክርስቲያኑ ማህበር ሁሉም እያሀሀ የመዳም ቅመም የሌለችበት መልካም ስራ የለም። በቃ ለታመሙት የሆነ የመዳም ቅመሞች ናቸው እና በዚህ በቃ ግንባር ቀደም ናቸው የመዳም ቅመሞች ማለት ነው። አላህ ስብን ታላ ይጠብቃቸው። አላህ ጉልበታቸውን፣ ገንዘባቸውን ይባረከው ማለት ነው። በጣም ደስ ይላል። አላህ ስብን ታላ ኸይረ ጀዛቸውን ይክፈላቸው። እነዚያ ወገኖቻችን ሲደሰቱ ደስታቸው ይድረሳቸው ማለት ነው። አላህ በረካ ይጨምርላቸው ገንዘባቸው እጥፍ ድርብ አድርጎ አላህ ይተካላቸው። በጣም ደስ ይላል እና ይህ መዳም ቅሞች በጣም ነው የምታኮሩን ማለት ነው። ሀቂቃ በእንደዚህ አይነት ቦታ ስትገኙ በጣም ነው የምታኮሩን። በጣም ደስ ይላል። አላህ ስብሀነሁ ተዓላ ኸይረ ጀዛችሁን ይክፈላችሁ ማለት ነው። ሶፍዬ ደግሞ እንደዚህ አይነቱን መልካም ስራሽን ቀጥይበት። አላህ ስብሀነሁ ተዓላ ይጨምርልሽ። በጣም ደስ የሚል ነው ሀቂቃ። ሰሞኑን የምትለቃቸው ነገራቶች ደስ ብለውኛል። አላህ ስፓንሳሊ ጨምርላት እንደ እሷ አይነት ሌሎችም ሌሎችም ወደ እሷ ወደ መልካም ስራ እንዲመጡ ምኞቴም ደይም ነው ማለት ነው። ብቻ በጣም ነው ደስ ያለኝ ሐቂቃተን ያው እንግዲህ ታውቃላችሁ። በዚህ ሰዓት ሰው ከተቸገረ ሰው ጋር ሄዶ ማፍጠር ከእነሱ ጋር ቁጭ ማለት ብዙም እንትን አይደለም። በተለይ ወጣት እንደ መሆኗን መጠን ማለት ነው እሷ ከእነሱ ጋር ሄዳ ያፈጠረች አፍጠር ያለው ብላለች። ስታፈጥር ግን አልታየም፣ ግን አፍጠር ያለው ብላለች ማለት ነው። እያከፋፈለች ግን አይተናል። አላህ ሀይረጀዛውን ይክፈላት። ላደረጉት እህቶች ደግሞ አላ ስብን ተላ ሀይረጀዛቸውን ይክፈላቸው፣ ገንዘባቸውን እጥፍ ድርብ አድርጉ ይጨምርላቸው ማለት ነው። ገንዘባቸው ይባረክ። ብቻ ያው እኛ ባንመረቃቸውም ይደርሳቸዋል ማለት ነው። የነዚያ ሰዎች ደስታ ወላ ህግጋ በጣም ያሳዝናሉና እዛ ጋ በቃ የሆነ በቃ ምግቡን ለመቀበል ገንዘቡን ስታከፋፍል እጅ እየዘረጉ ከኋላ ኋላ ሲከተሏት ነበሩና በጣም የሚያሳዝን ነው። ሀቂቃትን ያው እንግዲህ ለሁሉ ሰው መድረስ አይቻልም። ምናልባት የያዘችው ነገር ትንሽ ሊሆን ይችላል። አድሪስ የተባለችው ይናሀል ያን እንግዲህ ታውቃላችሁ፣ የሆነ ነገር ሰብሰብ ሰው ሰዎች ሰብሰቡ ባሉበት ቦታ ገንዘብ ልታከፋፍሉ ስትሄዱ በቃ የት እንደምታደርሱት አታቁም። ምክንያቱም ሁሉም ሰው ይፈልጋል የተቸገረውም ያልተቸገረውም ብሰጡት ይቀበላል። እና እዛ ጋር ሁላቸውም መጀስ ሲዘረጉላት ነበረና፣ ብቻ አላህ ስብሃነ ታላ ለሰጪዎች አላህ ስብሃነ ታላ ይስጣቸው ማለት ነው። ገንዘባቸውን አላህ ይበርክላቸው። እህታችንም አላህ ስብሃነ ታላ መልካም ስራዋን ይቀበላል። ሶፊዬ በርች በዚህ ቀጥይበት። ውድ ቤተሰቦች በያላችሁ በሰላማችሁ ብዝት ይበልልኝ። ሰላሙ አሊኩም ወረህመቱላሂ ወበረካቱሁ።